መቶች እና አባትሽን መጡ አይቶት ደስተኛ ነው የሆነ። ወጣ ወረደ። እንግዲህ እዚህ ነው የምንኖር፣ ዘመናዊ ኑሮ ነው የምንኖር። ደስ አላለሽም ብለሽ ነው?

ሸጎለሰው እና እንዴት ነው አሁን የምትይኝ? ድግሱን ተዘጋጅን የምልሽ ሲመረቅም ሲመረግም ምን ተጠንሷል?

ምንድን ነው እንደው፣ ተላምደሽ ትኖሪያለሽ በጠቅለሽ ገብተሽ። የለም ምንድን ነው ሌላ፣ ደግሞ ሳሳሩን ነው ያልኩኝ እንጂ እኔ አንተን መቻልኩኝ። አንተ ከንፈር ወዳጅም የእኔ ማተብ ቤትም ነህ። ምን አለው እናንተ ዘንድሮ ነገር እኮ የምን ዴፈጣ ነው? እኔም መሬት ቤዝ ይሻለኛል። እንዴት ያልደፈጣ ዴፈጣ መጡብኝ አይደል? አንቺ የኔ አለ አንቺ ታካይ፣ እነዚህን አይተሽ ነው አንቺ ነገሩ ያስደፍጣልህም የተውትን ገላ ሲይዙት ያመኛል ነው መንደርላ። እንግዲህ ወደፊት ቦታችንን የምናደራበት እኮ አገር እኮ ብርቅ ንልጆች ገና ትናንት ጣታቸው ይሉናል፣ ብዬሽ ነው እንጂ፣ እሱማ የተውሽውን ገላ እንኳን ሲነኩብህ ሲመኙት ሚያማል። አድልም ወደድም ጠላም እኮ ያንቺው ነበር። አይ መልክ፣ አይ ቁመና እንዲህ ያለውን ሸበላ አሳልፈሽ ለሰው ትሰጪ? የሰው ምክር ሰምቶ አባዴኛት ባግሪ ሲል ጓደኞች ትዳራቸውን ጎጆቸውን መስርተው ቆጫሉ። አንቺ እንዲህ ነሽ ቀርሽ ታይ በጊዜ ቢገባ በጊዜ ቢወጣ አንቺ ነው አንድ ቢሉሽ፣ ቤት ሲቀመጥ ለምን ተቀመጠ፣ ሲወጣ ለምን አመሽ እህል ሲልሽ ጠላ፣ ጠላ ሲልሽ እህል እየሰጠሽ አለም ያለ መግባባት አለ መግባባት እኮ ነው። አንድ ሁለት አመት እንግዲህ ሸጋ ሸጋ ፍቅር ነበራቸው። አንቺንም እኮ እንዲህ ነበረ። አንቺ በየ ጥጋ ጥግ እያቀፈ ሲ ሞጨ ሞጨ ይል የነበረ አይደል እ የሞጨ ሞጨሽ አልነበረ ወይ አንቺን ራሱ እንደዚህ ጥጉ ለጥጉ አይ ቤት አይ ቤት እንዴት አርጎ ሰርቶት ሩአ ይበራድል ክንፍ አውጥቶ ይበራድል የሚመስል እግዚኦ እግዚኦ ሩአ ሩአ ግንብ ወሉ ወይ ድንጋይ ወይ ግንብ አራ አራ ቀፋት ወይ ዚው ሳና

ያመኛል ያለው ይሄ የደመቀልሽ ነው።

እና በእነሱ እርር ማለት ድብን ማለት ሽን መቅናት ወራ ወራ ያርገው ድብን ያርገው እንጂ ነው በሱ ድብን ማለት እንዴት? እኔ ነኝ ሰማሁሽ እኮ ር ክንፈ ስትይ እብድ ስትይ ምነው ባልተኩስ፣ ምነው በቀረ፣ እንዳለኝ በሆንኩ ስትይ፣ ባሌን ባከብር ኖሮ፣ ምነው ብገዛለት ኖሮ። እስቲ እየሰማሁሽ ነበር። እንዴት? ሰማ አልሽ

ብቻ እኔ ያነጋግራት ጀምር። አፈር ልብላለህ። አይ ዘመድ ማጣት እዚህ ያልሞላልኝ ያለ ጠበብ ወፈረ መሰለኝ ስራው ነው። እና እንዴት ነው እ የሚኖር ነው? ግን መንደር ሸጋ ነው፣ በእውነት ሸጋ ነው። እዚህ መጣል ቤት ተሠርቷል እኮ

ይህ ወዝ ሁሉ መጣ። አሁንማ እንዲያንጓቸን እንዲያንጓቸን ማለት አትብሰክሰክ፣ ምን ታደርገዋለህ? እንግዲህ ምን ይደረጋል? አትታነቅ። እናንተ ምን ምን ይሆናል? ምን ይሆናል?

አንዳንዱ ደግሞ አልሆነ ለጉብ ለምን ይሰጡና ይሰበራል። ጥላ አንድ ወር ሳይጠቀም አንዳንዱ ደግሞ ሁለት ዓመት ሶስት ዓመት ይጠቀምበታል። እና ባልና ጥላ እንዳያዝ ነው ነው ነው አሁን ደመቀን

አችም አይታገርልም ወንድ ልጅ አይነት የተሰራ እንደውም ወደዚህ አካባቢ ነው እንት ምን ይሰናቸዋል? እናንተ እኮ ከውስጤ ውስጣችሁን እንትን አናውቃችሁም። እንደት እንዴት የውስጤ ውስጡን ወንድ ልጅ እኮ የሚስቱን ጉድ ሁላ ነው የሚያወራች። አፈር ልብላ ብላለች።

እኔ የምልሽ እንጂ ምንድን ነው እጄታ ነህ እንደው፣ ምን አስነክተሽ ከእኔ ጋር እንዴ? የማይለጣጠፍ ሰው ጌታ አንቺ ጋር ቸኮ አስገበሽ ታንቺ ጋር የሚለጣጠፍ እ በይ እንጂ አይደለም። ቸራው ላይ ምት ምን ምን ነገርኛ ለማስባል ነው አንቺ? ኧረ እንደው እኔ ሳንቺን ማልብዬ አንቺን አልተናገርኩም። አይደለም እንጂ ምንድነው ቸራው ላይ ማለት እኮ ከተወው ነገር እያለችኝ ሰው ናት። የት አለበትን ማነው ጣል እችኛለሽ? እሷ ናት የተወችኝ አለሽ። ኧረ አንቺንም አልብዬ አበባሉን እኔ ብዬሽ አበባሉ አንቺ ላይማ የለውም። አበባሉስ ቢሆን ታለ ቦታው ምን ያደርግ? እመጣለሁ። አበባሉስ ቢሆን ልለፍበት፣ የእኔ እናት ቤት የልሄድ ነው። ልለፍበት። ይሄ እቤትሽማ ታይጃለሽ። ማነው አላሳልፍም አለሽ? እንትን የምትይው ይኸው። ልለፍበት፣ ልሄድበት። ይሄ ሂጅብ አንቺን ማን አላግሬ ተይኝ፣ ልለፍበት

ሰው ሲንቅሽ አታውጭም ወይ ማለት እኮ እንግዲህ፣ ምን የሚናቅ አሁን እኔ ምን አድርጌ ነው የምናቅ? እና እንደው አንተና እኔ ግን አሁን ስስራሽንረስ አበባ ትልክላለ ብዬ ነው ሌላም አይደለ። ግን አንተና እኔ ስራ ሁልጊዜ አበባ ማርገፍ ወጣትነቴ ጊዜ ህልሜ ምኞቴ ከአንቺ ጋር ላሳልፋለሁ ብዬ ያሰብኩትም ሁሉ አርገፈሽ ነው ጥለሽ ሄደ እእነት እንዲህ እኮ የሚያባብል እኮ አይደለም። አንተና እኔ እንዲህ የሚያባብል ጉዳይ ላይ የማን ደርስ ነበር? ከግም ወዳጅነት ጋር ተግም ጓደኛ ጋር ሆኝ የራሳቸውን ጎጆ ውስጥ የሚቀልሱ ኖራል። እኔን እስተ የሚያሰናቱ ታንተ ሌላ ሰው አላውቅ፣ ታኔ ሌላ አንተ አታውቅ። አራ አሁን ትዳር ዘሎ ትዳር መመስረቱ ላይስ መሮጥ እንደው እውነት ይሄን ያህል ተስፋ ቆርጠህብኝ በእኔ ዘንድ እና እንጂ በራስሽ አሁን እንደው ለራስሽ ያለሽ አመለካከት ተስፋ የማያስቆርጥ እ እንዴት ነው ያደረግሽው ነገር? በአገር በመንደር ፊት ህዝብ ሆብሎ ድሮን ያ ቲዳር ሁለት ሰነበት ሳይሞላው በሁለት አመቱ ጥለሽኝ ሄድሽ። እንዲው ወንድስ ፈቶ ይሄድ ይወግነው አንቺ ጥለሽኝ ስትይ ባዶ ቤት ላይ ይሄ እንዲው እንዲው ለጭንቅላት ሳይከብድም አንቺ ያደረግሽው ነገር፣ አልመከርኩሽም ወይ ቁጭ አድርጌ ከሰው በፊት ቁጭ ጫርዬ ኧረ ተው ሲባል የገንዛ ዘመዶችሽ ሁላ ተዋት ሲሉኝ አልተዋትም ልጅ ሆና ነው ብዬ ቁጭ አርጌ አልመከርኩሽ ተይ ትዳር የሚመራ እንደዚህ አይደለም እንጂ አልሞከርኩሽም አልሸነገልኩሽም ሸነገልኩሽ አንቺ የታይሽ ሩጫው ዝላዩ ትዳሩን ማቅናቱን ትታሽ ብሎ ዝሮ እኔ አሁን አዲስ ህይወት መስርቻለሁ እኔ በዚህ ህይወቴ ውስጥ እንድትገቢብኝም አልፈልግም የኔና የአንቺ ነገር ያበቃ

አልለመንኩሽ አንድ አመት ተምናምንስ ቢሆን እኔ ወዲያ አልቆርጥልኝ እያለ እየመጣሁ ሁሉም ቢናገሩት እኮ እንዳለ ይቀራ። እንዲ የሚያብከነክንሽ እልክሽ እንጂ ፍቅር አይደለም። ከሰው ጋር አይተሽ እኔ ማን ነኝ አይቼ እስኪ ተዚህ ቀድም ማን ነኝ አይቼ ታንተ በፊት የት እጄ ተይ። አሁን እንዲ የሚያብከነክንሽ እልክሽ እንጂ ፍቅር አይደለም። እኔ ከእሷ ጋር የተሻለ ህይወት ያማረ ህይወት ስመራ አይተሽ ተናደሽ እንጂ ፍቅር ይዞሽ አይደለም። ስለዚህ መጀመሪያ ማሁንም ቢሆን ከልብሽ ጋር ምክር የሚሆንሽ ሰው ጋር ሂጅ። እኔም ቢሆን አትለክልሽ። አሁንም ቤቱንም አሁን ይሄ አዲስ የሰርቼ ነው፣ ያንንም ክርክር ላይ ያለውንም ቤት ምንም ማልፈልግም ነው። ያንቺን ስም አልጠራም። ይኸው ዛሬ ጀምሬ ወደፊትም አልጠራም እና ነው ላይ አልደርስም። መቃብሬ ላይ እንዳደርሽ እንዴት አመት አስራ አምስት ቀናችን ነው ተተለያየን። አመት ሙሉ እንዴት አድርጎ ይረገዛል? ቆይ

ደህናችሁ ሰነበታችሁ? ደህና ነን። እንደምንሻ? ደህና ነኝ። ደህና ነሻች? ዋ እኔ እኮ እንዲው እዚያ ሜዳው ላይ ዝም ብሎ እንዲው እንዲው ወግጅልኝ ብሎ እንዲው ፈንጥቆሽ ሲሄድ አይቼው፣ አይ የእናት አንጀት አልችል ብዬሽ እኮ እኔ መጣሁ። እሱ ዘንድማ ሄጀ እንዲው ምን አደረገችህ? ምን አደረገችህ? እንዲው ዝም ብለህ በጌ እሄደችበት እንዲህ ውሻ ውሻ እምትላት ምን እና አብራችሁ ያሳልፋችሁት ጊዜ አታስታውስም ወይ? ሌላው መሄድ ስሄድልሽማ ጨፌው ተጎዝጎዞ